ያሬዶ ዜማ ወደ ተከራየበት ቤት ሄዶ ሄኖክን እንግዲህ እዚህ የመጣኸው ይቅርታ ልትጠይቀኝ ነው ወይ ሲለው አይ አንድ ጊዜ ማውረት እንችላለን ሲለው ይቻላል ብሎ ነበር ያለው። አሁን ፍቅሩና ሀና ደግሞ ግብ ግብ ይዘዋል። ሀና እንግዲህ የዜማ ነገርን ወደ ፍቅሩ ጎደህ ገባህበት ትለዋለች። ፍቅሩ ለሀና ይሄ ነገር ያሬድ ጤነኛ ነው ብለሽ ታስብ እኔ ግን እሱን እንዴት ነው የማስቆመው? አሁን እኮ ከባድ ነው፣ ያሬድን ከዚህ መነጠል አንችልም ሲላት በፍጹም ከዚህ በላይ ምን ማድረግ ትችያለሽ? እያለ ሲጠይቃት አሁን የመጨረሻ ውሳኔ ወሰናለሁ ብላ አና ምን ለማድረግ ወሳኝሽ? አለት። ለአንዴና ለመጨረሻ ጊዜ ኃይለኛና የማያዳግም ነገር ማድረግ አለችው። ለምንድን ነው አንቺ በእህትሽ ላይ ጥላቻ ያለብሽ? ረባክሽ። እኔ ያደረገችኝን ነገር ስለማታቅ ነው። ስለዚህ እኔ እንደ እብድ ነው የሚያደርገኝ። በቃ ተዋቸውን። ወንድሜ ጓደኛዬም እኮ አሳዝነኝ። እሱ ግን ተመልሶ ወደ ዜማ በመሄዱ እኮ ናነበን ውርደትናል። እኔ ያደረገችኝን ነገር ለሰውም ለራሴ መድገም አልችልም። ለፈጣሪ ስጫታ አላት ለፈጣሪማ ቢሆን እንደዚህ አይነት የንም ነበር። ተይ እባክሽ በተራ ነገር ከፈጣሪሽ ጋር አትጣሪ አላት። ስንቴ ትልጣላ ስንቴ ልታረቅ አለችው። በቃ ምንም እንዳልተፈጠረ አድርገሽ ለምን አትይም? በአንድ ጊዜ እኮ መታ ሁሉንም ነገር ለራሱ አደረገችው ትለዋለህ። ለፍቅሩ እባክሽ ተያት፣ አንቺ መተው ነው ያለብሽ ይላታል። እና በዚህ ምክንያት አሁን ሀና በቀሏን አሁንም እንደቀጠለች ነው። በዚህ ዜማ ላይ የምታደርገውን ነገር እንደማታቆም እየተናገረች ነው። ሆኖም ግን እንግዲህ ሄኖክና ያሬድ ደግሞ ስለ ቤታቸው ስለተከራያቸው ስለ እሷ እያለ ነበረ። ከዛ ፍቅሩም ደግሞ ሀናን አንቺ ተበደል ስለምትል ነገር ይቅርታ አድርግን የሚቅርታ ላድርግን እንለያይ አንዴ ለያሬድ አንዴ ለእኔ ለዛም እያልኩ ወሬ አትቀርም አለችው። ሀናን ለራስ የሆን ነገር ፈጥረ ለምን አትኖርም አለችው። እኔ ለራሴ የማደርገውን ጠንቅቄ አውቃለሁ አለችው። ፍቅሩም ገገማ ብላው ስትሄድ ልቀቀኝ ብላ እጁን ስትይዘው አንቺ ሀና ብሎ ተከተላት ማለት ነው። ከዛ እንግዲህ ዜማ ደግሞ ከገባችበት በኋላ የሄኖክ ጋራ በጣም ጓደኛ ሁናለች። የምትፈልገውን ነገር አንቺ እኮ በሰው ፍቅር የተከበብሽ ነሽ፣ እኔ እኮ ሰው የለኝም ትላታለች። ከወንድሜ በፊት አንቺ ቀድመሽ ወቂዋ አለቻት። ምኑን አለቻት። እኔ ብሄኔም በህልሜ የማስበውን ነገር ቶሎ በመረዳት አውቃለሁ። ዛሬ ቤተሰቦቻችን ለብዙ ዓመታት ላይመላለሱ ሄደዋል። እኔ እና ወንድምሽ ማለት ልጃቸውን ሳይሰናበቱ አለች ዜማ ቢሰናበቱ ተመሱ ግዴሽ ለበል ሰላም ንጦ ብሎ ለሽ የሚል ነው አለ እና አሁን ያሬዶ ደግሞ ከዜማ ቤት ድረስ ሄዶ ዜማን እንግዲህ ከዳይሬክተሩ ጋር ያለሽን ነገር ከዚህ በኋላ ማቆም አለብሽ ከሱ ጋር እንትን አድርገሻል ብሎ ሲላት እባክህ እና ሙዚቃን ብዬ መጥቼ ዘመዶቼ ሁሉ አጣሁ፣ ጓደኞቼ ሁሉ አጣሁ። ሙዚቃ ላታጥም ነበር የመጣ ከዚህ በኋላ እኔ እንዳላይሽ ካየሁሽ አስወግድሽ ያለው ሲል እየዛተባት ይገኛል። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናል ያዲስ የሆናችሁ ሰብስክራይብ ላይክ፣ ሸር እያረጋችሁ አበረታቱ። ሁላችሁም ስለምታበረታቱ ከልብ አመሰግናለሁ። የፍቅር ዜማ ቀጣይ ፓርቲ ዘንላችሁ መተናል። ያሬዶ እንግዲህ ዜማን ያደረገችውን ነገር ይቅርታ ለመጠየቅም ቢሆንም ውስጡ አላመነበትም። ሀናም ለመበቀል አሁንም ቢሆን ከፍቅሩ ጋር ሁና ጉዞ አንቀጥላለች። ፍቅሩም ታያቸው እሱን ማስቆም አንችልም ያሬዶን ቢላትም በፍጹም እያለች ነው። ሄኖክ እንግዲህ ካለበት ቤት ዜማ እንደተከራየ ይሰምታለች። አሁን እህቱ ጋር ደግሞ ዜማ ከሄኖክት ጋር በጣም ጓደኛ ሆነው የራሳ የራሳቸውን የሆድ ሆዳቸውን እያወሩ ነበረ በዚህ ሰዓት እንግዲህ ሀና ደግሞ ለምንድን ነው የመጣው የሄድከው እሷን ለማገኘት የሄድክበት ምክንያት ምንድን ነው ስትል ሶሲና ተጠይቀዋል። ያሬድ ደግሞ አንቺና ኔ አንድ ላይ ስላየችን የሆነ ነገር አለ ብላ ታስባለ ብዬ ነው እና እንደዛ ብለህ አመነቃቅረህ ስትሸኘኝ አንተ ለኔ አታስብም ወይንስ እኔ ሰው አልመስልህም? አለችው ሶስና ማለት ነው። አንዳንድ ጊዜ ለሰው ጭንቅላት ተጠቀም አለችው ለያሬዶ ሶሲ ቢላትም ጥላው ሄደች። እሱ አይ በሰው አእምሮ መረማመድ አልችልም፣ እና ዜማን ሁኔታውን ላስረዳት ነው ቤቷ ድረስ የሄድኩት ብሎ ነበር ያለው። ከዛ እስኪ ጥራልኝ ዜማን ሲል ያሬድ ይልከዋል። ሻወር ቤት ናት ትመጣልሃለች። ይጠብቃል። ሶሲ ግን ምን ሆና ሄደች? ፍቅረኛ እኮ በጣም አስቸጋሪ ናት አለው። ኧረ ስቀድር ነው አለ። ደግሞ ሶሲ አሪፍ ባህሪ ያላት ናት፣ ጠብቃት አለው ለሄኖክ። አይደል ታዲያ ምን የምልህ አለው ያሬድ ለሄኖክ እ እንድታወቅ አለው። እንደ እኔ አውቃሃለሁ። እኔ ሄኖክ እባላለሁ አለው ያሬድ እባላለሁ ሲባባሉ ሁለቱ ተዋወቁ። ድንገት ስልክ ተደወለልች እና ሶሲ ከያሬዶ ጋር እንድትርቅ አደረገችው። ሶሲ ጠራች። መሄድ አለብኝ ሲል ነ ትንሽ አትቆይም? ስለ አይ መሄድ አለብኝ አለው ከእሱ ጋራ አቁም ብላ ነው እንግዲህ ያመላከተችው። ከዛ ዜማ ብቅ አለች። ስትመጣ ድንገት ፊትለፊቷ ያየችው ማመናቃታት ያሬዶ ነበረ። ከዛ ደግሞ ዚህም ተ ተከትሎ መጥቶ ያለሁበትን ቤት ሊያስወጣኝ ነው ብላ በውስጧ አዘነች። ትክ ብላ ተመለከተችው፣ እሱም ተመለከታት። ከዛ በኋላ እንግዲህ ጥያቄውን ቀጠለ። እዚህ ቤት እንድመጣ ያሬዶና ዜማ ፊትለፊት ተፋጠጡ። ከዛ እንግዲህ ሀና ደግሞ ጎዞዋን እየቀጠለች እያለች ከኋላዋ መጥቶ ፍቅሩ ሀና ብሎ እጇን ያዛት። አንቺ አላት፣ እስከ ዛሬ ግን በጣም የታገዝኩሽ አይመስልሽም አላት። ምኑን አለችው ማለት ነው። እሷም እንዴ፣ ምን ታይኛለሽ? እውነታውን ተናገሪ አላት ማለት ነው። መንገዲ ሶሲን አንተ ኣንተ በየሄድኩበት ቦታ አንተ ምን እያልክ ነው የምትናገረው ለያሬድ ምንድና ያልከው ምን አልኩት ምን አልኩት ብለህ ተጠይቃለህ ስትል እንደ መወዲሽ መናገር ጥፋት ነው ስለ መወዲሽ እኮ ነው አላት ለምን ትለዋለህ ብላ በጥፊ ሄኖክን ሶሲ ትመታዋለች በጣም የሚያሳዝን ነገር ነው እንደምትወደኝ ለእኔ ብቻ ነው መግለጽ ያለብህ አትቀባጥር እኔ ፈራሁኛ ሁለታችሁ ያላችሁን ግንኙነት ሳይ ስለራሴ ስለ ራሴ ስለፈራሁ እውነታውን ይወቅ ብዬ እኔ የነገር ተጠብቁት አለችው። ለምን በስነ ስርዓት አታናገሪም ብሎ ደግሞ አሁንም ድጋሚ በጥፊ ሊመትመታው ስትል እጇን ያዛት እና ልትመታኝ ፈለግ ምታኝ አለችው። ለምን በስነ ስርዓት አትናገሪም አለ እና አሁንም እጇን ለቀም አድርጎ ሄኖክ የሶሲን ያዘባት። እሷ ግን ያዙ ይልቀቁኝ አለች። በእውነቱ ግን የወንድ ሊጥፊ መማታት እሷ ደግሞ ያሬዶ እና ዜማ ደግሞ ከተፋጠጡ በኋላ ለምን አተወኝም አንተ ምንም ነገር አልፈልግም ከእናንተ ለመራቅ ነው የምፈልገው አንቺ ራስሽ እንዴት ነው ልክ አድርገሽ የምታስቢው አላት እኔ ዜማ ለራሴ ተመጻድቄም ሆነ ሰውን ቅልፍ የማሳጣ ሰው አይደለም እኔ አሬድ ነኝ ያን የማደርገው አላት አይ በቃ የተለያይተናል ከዚህ በኋላ ተወኝ በአንቺ ስሜት ተጸጥንቄ እንደመጣሁ ይገባሻል አንቺ የሰራሽው ስራ እኮ እንኳን መጥቶ ለማውራት ያስወግድሻል አሁንም እኮ ከማስግደል የተናነሰ ነገር አይደለም። የምትናገር ዝም ብለሽ አትለፍልፊ። ምን አድርጌሽ ነው አላት። ከዚህ በላይ ምን ልታደርገኝ ትፈልጋለህ? አለችው። እስኪ ያረኩሽን ነገር ከዚህ በላይ ይሄ ነው ብለሽ ተናገሪ አላት። ዝም አለች። ሃና ደግሞ ፍቅሩ ምን ልታደርግ ነው የመጣው አለ አላፈላብሽም አላት እስከ ዛሬ ዝም ስልሽ ፈርቼ መሰለሽ ብትከበር ይሻልሃል አላቀልሃለሁ አለች ሃና አንቺ ነሽ እኔን የምታቀልኝ አለ ፍቅሩ የኔ ወንድም እንደዚህ ተወጣጥረ ስትመጣ እኔ ሀና ፈርቼ መቼ ነው እንዴት እንዴት ነው የሚያደርግሽ ባክሽ አላት ይሄ እንደውም ስርዓት የተሞላ ንግግሬ ነው አለች ሀና ሃና ከዚህ በላይ መናገር ይችል ነበር። መንገድ ላይ ሰው ስላለው ሰው እንዳይንቀኝ ፈልጌ ነው። ጭራሽ ልትመችም አስበሻል ብሎ እጁ አለቀም ሲያደርጋል ልቀቀኝ ባለቀኝ ምታደርመጫለሻል ልቀቀኝ አልኩ አል አለቅሽም ማለት ቱ ብላ ከፊቱ ላይ ተፋችበት። እሱን ፊቱን የትፋቷን በእጁ ጥርግ አድርጎ አዘነ እና እንደዚህ ነው የምታደርገኝ ብሎ ተከትሏት ሲሄድ ድንገት ድንጋ ላይ ይረገጠውና ድንጋው አንሸራቶት ወደኋላ ይወድቃል በሚያሳዝን ሁኔታ ሁኔታ ጭንቅላቱን ድንጋይ መታዋል። እሷም አየችውና እንደዛው እንዳለ ቀጥ ብሎ ቁጭ ማለቱን ስታይ ጥላ ውሃና ኮበለለች። ከዛ ሶሲና ደግሞ ሄኖክ፣ ትሰሚያለሽ፣ እስከዛሬ ዱላ ስትሰነዝሪብኝ ከቀን ወደ ቀን ትሻሻያለሽ ብዬ ነበር ግን አንቺ ከዚህ በኋላ ድምፄን ከፍ አድርጌ የተናገረው እየተደበቀ ባህሪ ማውጣት ጠቅምታኛ ሰነዘርካል። እኔ ባለጌ አላሳደገኝም። እኔ ሶሲ ባለጌ ያሳደገኝ አለችው። እሱን ራስ ስቶጫ ወጣሁ እኮ አለችው። አንተ የራስን ቤት ቤተሰብ፣ ከፍ እኔን ቤተሰብ ዝቅ አድርገህ ነው የምታየው። እኔ አንቺ ቤተሰብ ላይ አልደረስኩም አላት ሄኖክ። ልጥራቸው ተደበድባቸዋለ። አሬ ሶሲና ለመጀመሪያ ተረጂ ምን ለማድረግ ማዳመጫ ይደፈን ከዚህ በኋላ አንተና እኔ እንደዚህ ማውራት ጀመር ነው። ከዚህ ተከራይያች ዜማ እዛ ግቢ ከገባይ በኋላ ነው ብላ ደግሞ በዜማ ላይ ጣቷን ቀሰረች። አዘነሱም ፍቅሩም ጭራሽ ተፋሽ ቤሴ ከዚህ በኋላ ከተከተልከኝ አሳያለው ስትል ፀጉሯን ጠምዝዞ ሲወዘውዛት ነበር። ድንገት የወደቀው ደንግጣም ብታነሳውም ሆኖም ግን ደም በደም ሆኖ ነበረ። ዜማ ሞታ ያሬዳንተና ጓደኞቼ ከመበጥበጥ ወዲያ ሌላ ነገር የላችሁም እኔ የረከስኩት ሴት አይደለሁም። እሱንማ አንቺ እኮ አድረሽ ጥሩ ነገር መሆንሽን አሳየሽኝ። እንደሱ ነው ብላ የምታስበው አለችው። አዎ አላት። አይ እንግዲህ አስተሳስተ እንደዚህ ዝም የምትይ እኮ ክፋት እያሰብሽ ነው ግን ማንን ወጥመድ ውስጥ ልታስገቢ ነው? አለ ዜማ። እኔ ግን እንዳንቺ ስለሮክ ይቅርታ ልጠይቅሽ መጣሁ፣ አትለፈኝ አለችው። ባለ አልፍሽና ባለጌ በሆንማ ከሱ ሲጋ የሽን ቀን አድር ያሳይሽ ነበር አለ ወንድነት። መመለስ መመላለስ ሳይሆን ብልሃተኛ ሆኖ መገኘት ነው። ስለማንም እንድታወራኝ አልፈልግም። አንተና እኔ ጨርሰና፣ ከዚህ በኋላ ከዚ አቀናባሪ ፕሮፌሰር የሚባለው አቀናባሪ ጋር ባይሽ አስወግድሻለሁ ብሎ ነበረ ለዜማ የሳ የዛተባት ዜማም ደግሞ በጣም ያሳዝናል። እኔ ሙዚቃን ፈልጌ ሙዚቃን ወድጄ ስመጣ ግን በዙሪያዬ ብዙ ሰዎችና እና ያሳጣችሁኝ፣ አለችው። ሶሲና ሀይነክም፣ ለምንድን ነው ከዚህ በኋላ ዋጋ ከፍዬ ዝም መመልሽ ይመስልሻል? ከኔ ጋር ጨርሳሻል እና እና አሲድ ልድፋብሽ እኮ እንዳትለኝ ይፈርቃላሽ፣ አላት። አልቃው ስትቀልጅ የመጀመሪያሽ ጊዜ አይደለም። አሁን ግን ቀልዱ ላይ ሌላ ነገር ተጨምሮበት ሌላ ፈተና ላይ እንዳይደርስብሽ። አንተ ስታስፈራራ አያምርብም፣ እዛው ጅልነትን የሚሻል አለችው። እሺ፣ አመሰግናለሁ ሶሲ፣ እናያለን። እኔ ደግሞ አላመሰግንም ብላ እጁን እርግፍ አርጋ ለቃው ወደ ቤት ገባች። ያሬዱን እስኪ ያልከውን ንገረው። ካየሁሽ አስወግድሻለሁ ለሆነ የምትለኝ አትዛት አለችው። እኔም መረማመጃ አድርገሽ መሄድሽ ነው አላት። አይዞ ያሬድ፣ አሁንም እንደፈለክ ማድረግ ትችላለህ። እኔም ሰው ነኝ፣ ለሰው መኖር አትች። አንተም በመንገድህ ይቅና፣ እኔም በመንገዴ ይቅናኝ ስትለው፣ እንግዲህ በጥፊ ደግሞ ያሬዶ ሲመታት ሄኖክ ካየና፣ ተው እንጂ አለው። ሄድ እባክህ አንተ ምናገባለው። ኧረ ተረጋጋ አለው። ተው ሄኖክ ይህን መትቶ ከበረድለት ይበቀኛል የማለቅሽ እናታያለን ሲል ያሬዶ ዝቶ፣ እንግዲህ በጥፊ መቶ ዜማ ሚስኪኗን ሄዷል ማለት ነው። ሄኖክ እናቱ ዜማን ከቤት ውስጥ አስገብተው አይዞሽ አሏት ማለት ነው። እኔ እኮ ነጋ ሲል ይጨልማል። በቃ ሙዚቃ መውደዴ ከውጭ ሀገር ስመጣ ሙዚቃን አፍቅሬ መምጣቴ ያስወደደ ይመስሎኝ። ግን በዙሪያ ያሉ ሰዎችን አጣሁኝ። ይነጋ ሲል ይመሻል። ሰው ወደድኩ ስል በተቃራኒ አጣሉ። ሰው ሁኜ ከተፈጠው በወደድኩት ሙዚቃ አበሳዬን አገኘው አመሸሁኝ እደሪ እያሉ ፍቅረኛ የተባለ ሁሉ ሙዚቃ እየተሰራ እኔ ወደ ሙዚቃ ቦታ እንዳትሄጂ ይለኛል። ስለዚህ አንቺ ሙዚቃ ከወደሽ እኔ የምትወጁ እንደሌለ እያስረዱኝ አንዱ መምረጥ አለብሽ፣ ወይ አምሽቶ መስራት ወይ ሙዚቃን ጥሎ ከፍቅረኛ ጋር መኖር። እንደዚህማ ብለሽ ሙዚቃን መተው የለብሽም አለቻት። አሁንስ የሚቀጥል አልመስለኝ አለ። እንደዚህማ ማ ለፍተሽ በፍጹም እንዳታቆሚ አላት። ሄኖክ እና እህቱ እኛ እናግዝሻለን፣ ከጎንሽ እንቆማለን አሏት። ብዙ ነገር ስላንቺ አውርተን አንድ ደስ የሚያስበልሽን ነገር አዘጋጅ ተንልሻል ምን ይሆን አሏት። መቼም አልፈልግም ማለት አይቻልም አሉና ትልቅ ሰርፕራይዝ አዘጋጅ ተውላታል። ይህ እንግዲህ ምናልባት የሙዚቃ መሳሪያ ይሆናል ብዬ ነው ማስበው። ዜማ መከራዋን እያየች ነው። ያሬዶም ደግሞ እንደዚህ በጥፊ መትቷት ይሄዳል ብዬ በፍጹም አላስቡም። ስትከታተሉኝ ስለነበረ ከልብ አመሰግናለሁ። ቀጣይ ሌላ ምን ይመጣል የሚለውን አብረ የምንከታተል ይሆናል። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ ሼር እያደረጋችሁ አበረታቱኝ።